ሰላም በዛለው ዝግጅታችን እንግዲህ አንድ አድማጫችን በአጋረን መረጃ ላይ ተመሰረተን በአንድ እጅግ አነጋጋሪ ጉዳይ ዙሪያ የቀረበን ዝርዝር ምላሽን መለቀቅ እንመለከታለን። አዎ ጉዳዩ ያው በቅርቡ ትኩረት ስቦ የነበረው የቀድሞ የትዳር አጋሮች በተለይ አትሌት ገለቴ ቡርቃ በሰጠቸው ቃለ ምልልስ ላይ ለተነሱት ነጥቦች የቀድሞ ባለቤቷ የሰጠውን ምላሽ ነው የምንዳሰሰው። ልክ ነው። እርግጥ ይሄ የአንዱ ወገን እይታ እና ምላሽ መሆኑን ያስታውሰን ነው ውይይታችንን የምንጀምረው። በእርግጥም በጣም ስሱ እና ውስብስብ ጉዳይ ነው። በተለይ ያው ትዳር እንዲህ በፍቺ ሲቋጭ እና ጉዳዩ ህዝብ ጆሮ ሲደርስ፣ የእያንዳንዱ ወገን የራሱ የሆነ እውነት፣ የራሱ ትርጓሜ ይኖራል። እኛም እዚህ ጋር የቀረበልንን የአንዱን ወገን ምላሽ መሰረት አድርገን ነው የምንወያየው። የተነሱትን ቁልፍ ነጥቦች እንቃኛለን። ዓላማችን ያው ፍርድ መስጠት አይደለም አይደለም የቀረበውን መረጃ ይዘት መመርመርና ምን ለማለት እንደተፈለገ መረዳት ነው። እሺ እንግዲህ ምላሽ ሰጪው ታሪኩን የሚጀምረው ከመጀመሪያው ነው፣ እንዴት እንደተዋወቁ በ1997 ዓመተ ምህረት ነው የሚለው። አዎ 1997፣ እሱ ስታዲየም አካባቢ ታክሲ ሹፌር ሆኖ ሲሰራ፣ እሷ ደግሞ የታመመ ዘመዷን ከሆስፒታል ይዛ ስትወጣ ትራንስፖርት ስትፈልግ በአጋጣሚ እንደተገናኙ ይናገራል። ከዛ ያው መኪናው ጭቃ ገብቶ አብሮ ካወጡት በኋላ ቀረባቸው ጀመረ። በሳምንት ጊዜ ውስጥም አብሮ መኖር ጀመሩ። እሱም በሥልጠናዋ ይረዳት ነበር። እንደዚህ ነው የሚለው። አዎ። ይህ ክፍል የግንኙነታቸውን መነሻ ለማሳየት የቀረበ ይመስላል። ያው እንዴት እንደተጀመረ ለማስታወስ ልክ ነው። ከዚህ ቀጥሎ ያነሳው ነጥብ ደግሞ ወሳኝ የሚመስለው ግንኙነታቸው ሲሻክር የነበረውን ሁኔታ ነው። እሱ እንደሚለው ነገሮች መስተካከል ሲያቅጣቸው እና በሁለቱም በኩል ያው ውትረት ሲኖር ለብቻው ሆኖ ለማሰብ ለመጸለይ ወደ ላሊበላ ሄድኩ ነው የሚለው። ላሊበላ አዎ። እና ጸበል ሄዣለው ሚል ማስታወሻ ትቼ ነው እንጂ ድንገት አልጠፋውም ነው የሚለው። ዓላማውም ያው ሁለቱም ትንሽ ተረጋግተው እንዲያስቡበት ጊዜ መስጠት ነው። እንደዛ ነው የሚከራከረው። ድርጊቱን ጥሎ መጥፋት ሳይሆን ያው ኃላፊነት የተሞላበት ለማስመሰል ይሞክራል። ገብቶኛል። ሌላው እጅግ በጣም ብዙ ሲያነጋግር የነበረው ነጥብ ደግሞ የንብረት ክፍፍል ጉዳይ ነው። በጣም የቀድሞ ባለቤት እኮ አስራሞሽ ቤቶችና አምስት መኪኖች በማጨባበር ወስዶብኛል ብላ ነበር የተናገረችው። ይህ ብዙዎቹን አስገርሟል። እሱስ ምን አለ? እሱማ ይህንን ክስ ሙሉ በሙሉ ነው የሚያስተባብለው። አስራሞሽ ቤትና አምስት መኪና የሚባለው ነገር ያው በአንድ ጊዜ የነበራቸውን ንብረት አደለም አደለም አደለም፣ በትዳር ዘመናቸው በሂደት የተገዙና የተሸጡ ንብረቶች ድምር ነው እንጂ በማንኛውም ወቅት ቢበዛ ሁለት መኪና ነው የነበረን ይላል። ሁለት መኪና ቢበዛ። አዎ። በተለይ ደግሞ ገርጂ ኮንዶሚኒየም ላይ የሰጠው ማብራሪያ ትንሽ ትኩረት ይስባል። አዎ። እሱ ምን አለ? እሱ ቤት ሽልማት አይደለም በእጣ ነው የተገዛው ነው የሚለው። እናም የቀድሞ ባለቤቱ በራሷ ፍቃድና ሐሳብ አመንጭነት ለሱ እናት በስጦታ እንዲተላለፍ ተደርጓል። በስጦታ አዎ። የ200 ሺ ብር የሽያጩ ውልም የተደረገው ሂደቱን ለማቀላጠፍ ነው እንጂ እውነተኛ ሽያጭ አልነበረም ባይ ነው። እሺ። እሱ ግን በበኩሉ ሌላ ነገርም ጠቅሷል መሰለኝ፣ ስለ ንብረት ልክ ነው። እሱ በበኩሉ ሻሸመኔ ላይ ለቀድሞ ባለቤቱ እናት ቤት ገዝቼ ነበር ለእህቷ መሬት ሰጥቼ ነበር እነዚህ ግን በእሷ በኩል አልተነሱም ብሏል የውክልና ስልጣን ጉዳይስ ያም ብዙ አነጋግሯል እሷ ስፖርቷ ላይ እንድታተኩር እሱ ጉዳይ እንዲያስፈጽም በጋራ ስምምነት ነው የተሰጠኝ ለራሷ ጥቅም ነው የተጠቀምኩት እንጂ አዎ ለራሷ አልተጠቀምኩበትም ነው የሚለው ያው የውክልና ስልጣን ጉዳይ በንብረት ክርክር ውስጥ በጣም ወሳኝ ነው በጣም እሱ በጋራ ስምምነት ነው ማለቱ ድርጊቶቹ ሁሉ በእሷ እውቅናና ፍቃድ የተደረጉ ለማስመሰል ነው። ይህ ክርክር በወቅቱ የነበረውን የመተማመን ደረጃ ያንጸባረቃል ብሎ ያምናል። ግን ያው ግንኙነት ሲሻከር የውክልና አጠቃቀም ሁሌ ማከራካሪ ሊሆን ይችላል አይደል? በእርግጥ በጣም በተለይ ነገሮቹ ከከረሩ በኋላ ያለፈውን መመልከት ይታው ይቀይራል። እውነት ነው። ከንብረቱ ባሻገር ደግሞ እጅግ ከባድ ወደሆነ ክስ ያመራል ነገሩ የግድያ ሙከራ። አዎ ይሄ በጣም ከባድ ክስ ነው። የቀድሞ ባለቤቱ እሱ ግድያ ሙከራ አድርጎብኛል ብላለች። እሱ በዚህኛው ነጥብስ ላይ ምን ምላሽ ሰጠ? እንግዲህ በዚህኛው ክስ ላይ እሱ የሚለው ሙሉ በሙሉ ተቃራኒውን ነው። እኔ ነኝ ጥቃት የተፈጸመብኝ ነው የሚለው እሱ ነው። አዎ በፍርድ ቤት አካባቢ መኪና ተሰብረዋል፣ ጥይትም ተተክሶብኛል፣ የክሱ ሰለባ እኔ ነኝ ብሏል። የሚገርሙ ነው የሁለቱ ወገኖች ትርክርት ምን ያህል እንደተራራቀ ነው የሚያሳየው። በጣም እውነታውን ምን ያህል የተወሰሰበ ሊሆን እንደሚችል ያሳያል። በመጨረሻም አሁን ስላለው ሕይወቱና ስለ ወደፊት ተስፋው ነው የተናገረው። እንደገና አገብቶ ሶስት ልጆች እንዳሉት ቤተሰቡን ለማስተዳደር ያው የተለያዩ ስራዎች እንደሚሰራ ይገልጻል። የሚገርመው ግን አሁንም በሽማግሌዎች በኩል በተለይ ሻለቃ ኃይሌ የገብረ ስላሴን ጠቅሷል እርሳቸውን በመሃል አስገብቶ ለመታረቅና ሰላም ለማውረድ ዝግጁ ነኝ ማለት ነው። እንግዲህ የሰማነው የአንዱን ወገን ዝርዝር ምላሽና ያው የእውነት ትርጓሜ ነው። እንደዚህ አይነት ይፋ በሆኑና በስሜት በተሞሉ ውዝግብቦች ውስጥ በተለይ በሚታወቁ ሰዎች መካከል ሲሆን የተሟላውን እውነት ማወቅ እጅግ ከባድ ነው። ከባድ ነው። ይህን መረጃ የምንመረምረውም ያው ብዙዎች የመጀመሪያውን ቃለ ምልልስ ተከትሎ ተለያዩ ጥያቄዎች ስለነበራቸውና ይህ ምላሽ ደግሞ አንዳንድ ክፍተቶችን ከአንድ ወገን አንጻር ለመሙላት ስለሚሞክር ነው። ልክ ነው። በድጋሚ ግን እናስታውሳለን፣ የቀረበው መረጃ የአንዱን ወገን እይታ ብቻ ነው የሚያንጸባርቀው። ምናልባት ከዚህ ሁሉ በኋላ አድማጆች ሊያስቡበት የሚገባው አንድ ነገር ይኖራል። እሱ ምንድን ነው? ያው ከብዙ ዓመታት በኋላ በስሜት መለዋወጥ፣ በጊዜ ሂደት በአንድ ወቅት ጥልቅ ግንኙነት የነበራቸው ሰዎች ያለፈውን ታሪካቸው ምን ያህል በትክክልና በተመሳሳይ መልኩ ማስታወስና መተረክ ይችላሉ? ከባድ ጥያቄ ነው። መተማመን አንዴ ከተሸረሸረ ያለፈው ጊዜ ትስታ እንኳን የክርክር መነሻ ሊሆን ይችላል። እያንዳንዱ ታሪክ ብዙ ገጽታዎች አሉት።